ሙስሊሞች ጥምቀት አላቸው ይባላል፣ እውነት ነው እንዴ? በእስልምና ጥምቀት አለ። በቁርአን አለው፣ ጥምቀት አለ። ሱረቱን በቀራ ምዕራፍ ሁለት ቁጥር 138 ላይ ያላ መንክር ያዙ፣ በማንከርም ካለ የበለጠ የአማረ ማን ነው ይላል። በማንከር ያላን ጥምቀት ይላል። እንግሊዝኛው ላይ ጥምቀት ነው የሚለው እና አረብኛው ላይም ጥምቀት ነው የሚለው። አማርኛው ላይ መንከር ማለት ነው። መንከር ታውቂያለሽ? ማጥመቅና መንከር ይላል እራሱ ማለት ነው። እና አጥማቂውም አላህ ነው። ጥምቀቱም የአላህ ጥምቀት የሚባለው የተፈጥሮ ጥምቀት ነው። ሱረቱ አሊ ዒምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው ይላል። እንደና ደግሞ በሱረቱ ኑር ምዕራፍ 30 ቁጥር 30 ላይ ደግሞ አላህ ሰዎችን የፈጠረባትን ሃይማኖት ያዙ ይላል። ቅድም የቀደሙ ላይ ምንድነው የአላህን ጥምቀት ያዙ ነው የሚለው ያላን የተፈጥሮ ጥምቀት ያዙ ነው የሚለው። ስለዚህ አምላካችን አላህ ነው የሚያጠምቀን ማለት ነው። በምንድን ነው የሚያጠምቀን? በሻሃዳ ነው የሚያስይዘን። በሱረቱ አራፍ ምዕራፍ ሰባት ላይ ቁጥር 172 አካባቢ ላይ የአደም ልጆችን ዘሮቻቸውን ከጀርባዎቻቸው ባወጣና ጌታቸው አይደለም ብሎ ባስመሰከረ ጊዜ አስታውስ ይላል። አላይክ ቻርጅ የሆነው ስፐርም ሴል ና ኤክሴል ፈርትላይዝ በሚያደርጉበት ሰዓት ላይ አምላካችን አላህ በተፈጥሮ ጥምቀት ሻሃዳ እራሱን እንይዛለን ማለት ነው። ያ የያዝነው ሻዳ ግን ምንድን ነው የሚለውን ነገር ሰብኮንሽስ ውስጥ ይቀመጣል ሶስት አይነት ህሊና አለ ታህታይ ህሊና ላዕላይ ህሊና እና መደበኛ ህሊና የሚባሉ አሉ ታውቂያቸዋለች እነሱ ሰብኮንሽስ ሱፐር ኮንሽስ እና እነና ደግሞ አንደኛው ደግሞ ሬጉላር ኮንሽስ የሚባላል ሬጉላር ኮንሽስ ማለት በአምስት ስሜት ስሜት ህዋሳት መታውቂያቸው ነገሮች ናቸው በአምስቱም የስሜት ስሜት ህዋሳት መታቂያቸው ነገሮች። ዛሬ የምትማሪያቸው ትምህርቶች በአምስቱ የስሜት ስሜት ህዋሳት የሚገቡ ነገሮች ማንኛውም ነገር በኢማጂኔሽን ሜዲቴሽን፣ ቶት ኮምፓሬሽን እና እንደሚሞር የሚባለው በውስጥ ያለው የኮግኒቲቭ በሚባሉ ነገሮች የሚገባ እውቀት ምን ይባላል? ደሬጉላር ኮንሽንስ ይባላል። ህሊና ጋር ይቀመጣል። ሁለተኛው ደግሞ ሱፐር ኮንሽንስ የሚባል አለ። ሱፐር ኮንሽንስ ማለት ላይ ላይ ህሊና የሚባል አለ። ሱፐር ኮንሽንስ ውስጥ ያሉት ደግሞ ሁለት ነገሮች ናቸው። ኢልሃም እና ወሂ የሚባሉ ነገሮች አሉ። ኢልሃም የሚሰጠው ለማለው ለአውሊያዎቹ ናቸው ለወልይ የሚሰጥ ናቸው፣ ኢልሃም ማለት ነው። ከአላህ ጋር በጣም ስትቃረቢ ኢልሃም የሚባል እውቀት ይሰጥሻል። ከዛ ደግሞ ለነቢያት ደግሞ የሚሰጣቸው ደግሞ ሙጂዛ አይደል? በሙጂዛ በኩል ተአምር አላቸው። በዛ ደግሞ ወሂ የሚባል ነገር አለ። ግልጠ ተመለኮት የሚሰጣቸው ማለት ነው። እሱ ምን ይባላል? ሱፐር ኮንሽስ ውስጥ ነው ያለው ራሱ ማለት ነው። ለእነሱ የሚሰጣቸው ተአምር ሙጂዛ ሲባል፣ ለወልዮች ደግሞ የሚሰጣቸው ደግሞ ከራማ ይባላል። ከራማ ማለት የኢክራም ሱፐርላቲቭ ዲግሪ ነው ራሱ በአረብኛ ማለት ነው። ይሄ አለ ማለት ነው። ሰብኮንሸስ የሚባለው ደግሞ ወይም ታህታይ ሊና የሚባለው ነገር ደግሞ አንቺ በህፃንነትሽ የሆነ ነገር ሆኖ ያ ነገር የሆነውን ነገር ማስታወስ ማችበት የሚቀመጥበት እና የቂያማ ቀን የሚወጣበት ለምሳሌ ሂፕኖቲዝም የሚባል ሳይንስ አለ። በህልምና በመንቃት መካከል ላይ እጅሽ እያዝና ትለፈልፊያለሽ፣ ህፃን ሆነሽ ማን ምን እንዳደረገሽ ምናምን። አንዳንድ ጊዜ ዝም ብለሽ የሆነን ሰው ተወጀዋለሽ። ለምን እንደምትወጀው አታውቂውም፣ ግን ህፃን ሆነሽ ወይ ከረሜላ ሰጥቶሻል፣ ግን ማስታወስ አትችም፣ ወይ ተንከባክቦሻል አንድ ሰው ደግሞ ገና ስታዩ መጣዩ ሰው አለ ቅፍፍ አለኝ። ይህ ሰው እየታያለሽ፣ ለምንድን ነው ቅፍፍ ያለሽ? አታቂው። ለምንድን ነው ማታቂው? ህፃን ሆነሽ አድርጎሽ፣ ግን ሰብኮንሽስ ውስጥ ተቀምጠዋል። ስለዚህ አላህ ምን አለ? ሚስጥሮች የሚገለጡበትን ቀን አስታውስ ይላል። የቅያማ ቀን፣ እዛ ላይ ከአላ ጋር ያደረግ ነው ቃል ኪዳን፣ የመሰከር ነው ምስክርነት። የቅያማ ቀን ይገለጣል። ቃል ገብተናል እራሱ ማለት ነው። እኔ ጌታችሁ አይደለው? ምን ብሎ ባስመሰከረ ጊዜ አስታውስ ይላል። ከዛ በዛን ቀን ዘንጌዎች ሆናችሁ እንዳትክዱ ነው ይላል። የቅያማ ቀን ያኔ ይነገረናል። ስለዚህ በተፈጥሮ ጥምቀት ማለት ይሄ ነው። በኢስላም ያለው አስተምሮት የተፈጥሮ ጥምቀት የሚባለው ለምሳሌ፣ የመከራ ጥምቀት የሚባል ታውቂያለሽ። ኢየሱስ እኔ የምጠመቃ ጥምቀት አለች እስከምፈጸም ድረስ እጨነቃለሁ ይላል። አሁን የተፈጥሮ ጥምቀት ምን አይነት ጥምቀት ነው? የመከራ ጥምቀት ነው እንጂ ሊተራሊ የውሃ ጥምቀት አይደለም። የእሳት ጥምቀት የሚባል አለ፣ የመንፈስ ቅዱስ ጥምቀት የሚባል ነገር አለ። ግን የውሃ ጥምቀቶች ናቸው ሊተራሊ። ልክ እንደዛ የተፈጥሮ ጥምቀት የሚባል ነገር አለ ሙስሊም፣ በሙስሊም ማለት ነው። በኢስላም ጥምቀት አለ ግን አጥማቂው አላህ ነው የሚያጠምቀድም በተፈጥሮ ጥምቀት ነው። አንድ ሱረቱ በቀራህ ምዕራፍ ወደ ቁጥር 138 ላይ የአላህን የተፈጥሮ መንክር ያዙ ነው የሚለው የተፈጥሮ ጥምቀት ያዙ ነው የሚለው ሱረቱን ኑር ምዕራፍ ሱረቱን ሩም ምዕራፍ 30 ቁጥር 30 ላይ ደግሞ አላህ ሰዎችን የፈጠረባትን ሃይማኖት ያዙ ይላል ማለት ነው። ስለዚህ በኢስላም ነው አላህ በተፈጥሮ የሚያጠምቅ ማለት ነው። ረሱል ሰላ ሰለም ብለዋል። አንድ ልጅ ሲወለድ በተፈጥሮ ይወለዳል፣ በተፈጥሮ ሃይማኖት በኢስላም ይወለዳል። ግን ወላጆቹ ከጊዜ በኋላ ምን ያደርጉታል? አይሁዳዊ ወይ ደግሞ ክርስቲያን ወይ ደግሞ ደግሞ ዞራስተሪያ እንዳደርጉታል ብለዋል ረሱ ላ ሰለም። አንድ ሰው በአደል ፊጥራ ውስጥ ነው የተወለደው፣ ነገር ግን በአፉ እስኪል ድረስ ብለዋል። በአፉ እስኪል ድረስ ማለት ክሌም አድርጎ ለአቅመ ሀዋ ደርሶ ለአቅመ አደም ደርሰ አንድ ሴት ልጅ የእምነት ተከታይ ነች እስከምትል ድረስ ሙስሊም ናት። ህጻናቶች ማለት ነው። የአስራ ምናምን ዓመት ህጻናቶች ራሱ ለአቅመ አዳም ለአቅመ ሐዋ እስካልደረሱ ድረስ እነዚያ ሰዎች አይጠየቁም በሚሰሩት ወንጀል፣ ሲሞቱም ሙስሊሞች ናቸው። ኖርማል ማለት የካፊርም ልጆች ቢሆኑ ማለት ነው።